ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ አዲስ ኒውስ ቤተሰቦች፣ የሰዓቱን ጠቃሚ መረጃ ነው ያልናቸውን ለእናንተ ይዘን ቀርበናል። በቅድሚያ ሰብስክራይብ በማድረግ ጠቃሚና ታማኝ መረጃ እንዲደርሱ ቤተሰብ ይሁኑ። በቅድሚያ ለእናንተ ያዝነውን ዜና በማስተዋወቅ እንጀምር። የተባበሩት መንግስታት የሱዳን ጅምላ ግድያ ፈጻሚዎችን ተጠያቂ የሚያደርግ ምርመራ እንዲካሄድ መወሰኑን እየተነገረ ይገኛል። ታግቶ የተወሰደው የመተማ ሆስፒታል ሐኪም የተጠየቀውን ገንዘብ ቢከፍልም ተገድሮ ተገኝቷል እየተባለ ነው። ኤርትራ የግዛት አንድነት ጥሰቶችን በተመለከተ መንግስት የያዘውን የመታቀብ አቋም ሁሌ እንደማቀጥል ዶክተር ጌዲዮን አሳስቧል። ዝርዝር መረጃውን ይዘን ቀርበናል። ወደ ዝርዝር መረጃው እናልፋለን። የተባበሩት መንግስታት የሱዳንን የጅምላ ግድያ ፈጻሚዎች ተጠያቂ የሚያደርግ ምርመራ እንዲያካሄድ መወሰኑን እየተነገረ ይገኛል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን አልፋሽር ከተማ እንደተፈጸመ የተገለጸውን የጅምላ ግድያ በተመለከተ አዲስና ገለልተኛ ምርመራ እንዲካሄድ በሙሉ ድምጽ መወሰኑን ተናግሯል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር የሆኑት ባለስልጣን የማንቂያ ደውል አዳማጭ አላገኘንም ሲሉ አርብ ዕለት በተካሄደው አስቸኳይ ጉባኤ ላይ ተናግረዋል። አልፋሽር መሬት ላይ የፈሰሰው ደም ከተነሱት ፎቶግራፎች ላይ ለዓለም አቀፍ ማህበረሰብ ላይ የተመዘገበውን ክሽፈት በግልጽ አያሳይም። ሆኖም ግን የደረሰውን ድርጊት አይቀንሰውም ሲሉ ተደምጠዋል። ከሁለት ዓመት በፊት በሱዳን እርስ በራስ ጦርነት የተከሰተው ጊዜ ጀምሮ 150 ሺህ ሰዎች ተገድለዋል። 12 ሚሊዮን ደግሞ ሱዳናውያን ከመኖሪያ ቤታቸው ተፈናቅለዋል። አዲሱ ምርመራ የኤልፋሽር ግድያን እንዲፈጽም ማን ትእዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነት ተጥሎበታል ተብሏል። ምርመራው የሚደረስባቸው ግኝቶች በዓለም አቀፍ የወንጀል ፍርድ ቤት ሊቀርቡ ይችላሉ። የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑትም ፓልስጣን አክለው የሱዳን ጦርነትን የሚያቀጣጥሉ እንዲሁም ከእልቂት የሚያተፉ ያላቸው ግለሰቦችና ኩባንያዎችን አስጠንቅቀዋል። ይሁን እንጂ በጦርነቱ እየደገፉ ያሉ ሌሎች ሀገራትን በተመለከተ የጠቀሱት ነገር አለመኖሩ ቅሬታ አስነስቷል እየተባለ ነው። ከዚህም ባሻገር ባጋጠመው የገንዘብ እጥረት ምክንያት በሱዳን የሚከናወነው የሰብአዊ መብት ድጋፍ ለማስቀጠል ተግዳሮት እያጋጠመው መሆኑን የተባበሩት መንግሥታት ገልጸዋል። አክለውም ታማኝ ምርመራ ለማካሄድ አቅም ሊያጥር ይችላል የሚል ስጋት እንዳላቸው እየተናገሩ ይገኛሉ። የዚህ ጦርነት አንዱ አስከፊ ገጽታው አስከፊ የሆኑ ግፎች የሚያሳዩ ቪዲዮዎችና ፎቶዎች በከፍተኛ መጠን በማህበራዊ የሚዲያ ገጾች ላይ የሚለቀቁ መሆኑ ነው። የእነዚህ ቪዲዮዎች በብዙ ጊዜ የሚቀረጹት ድርጊቱን በሚፈጽሙ ሰዎች ነው። እነዚህ ዲጂታል ማስረጃዎችና ትንተናዎች በወንጀል ፈጻሚዎችን ወደ ፍርድ ቤት ለማቅረብ እንደሚውሉ ተመራማሪዎች እየተናገሩ ይገኛሉ። ኤርትራ የግዛት አንድነት ጥሰቶችን በተመለከተ መንግስት የያዘውን የመታቀብ አቋም ሁል እንደማቀጠል ዶክተር ጌዲዮን አሳስቧል። የኤርትራ በኢትዮጵያ ሉዓላዊ እና ግዛታዊ አንድነት ላይ የምትፈጽማቸውን ጥሰቶች በተመለከተ የፌዴራል መንግስት የያዘውን እርምጃ ከመውሰድ የመታቀብ አካሄድ ሁል ጊዜ የሚቀጠልብ እና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስቴር የሆኑት ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ኤርትራ የመገንጠል በፊትና በኋላ በአሰብ ወደብ ላይ ላይ ባፈሰሰችው ከፍተኛ የሆነ ሀብት ምክንያት የአሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ መሆኑን ገልጸዋል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ይህን ንግግር የተናገሩት በሆረር ሪቪው የተባለው የቲክታክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ሪፎርም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማሲዎች በተደሙበት የዚህ መድረክ ላይ በአፍሪካ ቀንድ የታዩ የሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስት ፖሊሲና ምልከት አቅርበዋል። የውጭ ጉዳይ ሚኒስቴሩ ገለጻ በተለይ ያተኮረው በኢትዮጵያና በኤርትራ ግንኙነት ላይ ነው። የኢትዮጵያና የኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን አብራርተዋል። የውጭ ጉዳይ ሚኒስቴር ድረገጹ ላይ ባወጡት የዶክተር ጌዲዮን ሙሉ ንግግር ላይ ባሰፈሩት መሰረት ግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽሙት ያመለክቱት ጣልቃገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ የፖለቲካ ጉዳዮች ላይ አቋም መያዝና ሀሳብ የማቅረብ በንቃት የመሳተፍ ጨምሮ መብት እንዳለው ይሰማዋል ሲሉ ተናግረዋል። ከዚህም በተጨማሪ የኤርትራ መንግስት አመራር የኢትዮጵያ ላይ ጥብ ፍላጎት ያላቸው ሁሉ ኃይሎችን ራሱ መገልገል አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የውጭ ጉዳይ ሚኒስቴሩም በኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ ኢሳያስ ዶክትሬን በማለት የጠሩትን ጉዳይ ነው። ይህ ዶክትሬን በኤርትራ ራሷን በራሷ የመስታስተዳድር ሀገር ሆና የመቀጠል ጉዳይ በኢትዮጵያ ገጽታ የመደፍረስ የመከፋፈልና ያለማረጋጋት ላይ እንደሚሰማሩ ያስባሉ ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ የዶክትሪን በኤርትራ በኢትዮጵያ ላይ የተቀስላ አድርጎ ለመጠቀም የሚፈልጉ አካላት የመነጨ ነው ብለዋል። ኤርትራ በኢትዮጵያ ሉዓላዊ እና ግዛታዊ አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟል ለታዳሚዎች ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ አካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ፣ እነዚህ ቦታዎች ላይ ሙሉ በሙሉ የኢትዮጵያ ሉዓላዊ ግዛትን የሚወድቁ መሆናቸውን ገልጸዋል። በተጨማሪም ኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች ቁሳቁሳዊ ድጋፍ በማቅረብ የኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ መሆኑን በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች የኢትዮጵያ ራሷን የመከላከል ህጋዊ መብቷን የማስከበር በቂ መሰረት እንደሆነ ተናግረዋል። ይህ ቢሆንም ግን የመንግስት ጉዳይ ላይ እርምጃ ከመውሰድ እንደታቀቡ አክለዋል። የኢትዮጵያ ሉዓላዊነቷን በግዛቷ አንድነት ላይ ከፍተኛ ትንኮሳና ጥሰት እየፈጸመች ቢሆንም ራሷን የመከላከል ሕጋዊ መብቷን ተግባራዊ ከማድረግ መታቀብ ላይ ነች ሲሉ የመንግስት ይወስዱታል ያሉትን አቋም አብራርተዋል። ይህ አጻፋዊ ምላሽ ከመስጠት የመታቀብ አቋም ሁሌ የሚቀጥልብና ገደብ የሌለሽ ተደርጎ መወሰድ እንደሌለበት አሳስቧል። የኢትዮጵያ መንግስት በዚህ ፖሊሲ የሚገልጸው እስከሚችለው ድረስ ነው ብቻ መሆኑን አስገንዝበዋል። ታግቶ የተወሰደው የመተማ ሆስፒታል ሐኪም የተጠየቀውን ገንዘብ ቢከፍልም ተገድሎ ተገኝቷል እየተባለ ነው። በአማራ ክልል ምዕራብ ዞን ጎንደር በከተማው አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደው የህክምና ባለሙያ የተጠየቀውን ገንዘብ ቢከፍልም መገደሉን ቤተሰቡ አባላት ለቢቢሲ ተናግረዋል። በመተማ አጠቃላይ ሆስፒታል የአይን ሕክምና የነርስ የነበሩት አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ እራት እየበሉ በነበረበት ምግብ ቤት በታጣቂዎች ታግተው ከተወሰዱ በኋላ 3.5 ሚሊዮን ብር እንዲከፍሉ ተጠይቀው እንደነበረ በቤተሰቦቹ የተናገሩ ሲሆንም ቢሆንም ገንዘቡን በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው የባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታል ለጥቂት ባለሙያዎች ባሉት ዘርፍ ታታሪ ሰራተኛ እንደነበረ ባልደረቦቹ ገልጸዋል። የሰዓቱ መረጃ ይህም ይመስል ነበር። በሌላ መረጃ እስከምንገናኝ ደህና ቆዩልን።